ይፍራታና ማህሌት እንግዲህ ራይድ ውስጥ ይገባሉ። ሞገሴ መሆናቸው ሳያውቁ ሁለቱ ማለት ነው። የጫናቸው ሞገሴ ነው ግን እነሱ አላወቁም። ራይድ ነው እንግዲህ ወዴት እየወሰድከን ነው? ወዴት ነው መንገዱ? ምነካ አንተ ረማኔት ተቃራኒ እየወሰደን ነው። አንተ አሰማም እንደ ወዴት እየወሰድከን? ይቅርታ ይቅርታ መንገዱ ስለተዘጋጋ ነው ይላል። ሞገሴ አረ ማሌት የሆነ ነገር ቆይ፣ ጎሮ ላይ እኮ መንገድ ተዘጋግቷል እያለች ነው አሰሚም እንዴ እያለች ትገኛለች። ማሌትና ይፍራታ እንግዲህ ራይድ ውስጥ መግባታቸው ነው እነሱም ያውቁት፣ ግን ጀግናው እንግዲህ ጉድ አርጓቸዋል ማለት ነው። እንዴ አንተ ሰላሳ ደቂቃ ብቻ እኮ ነው የቀረነ ይሄ መንገድ መያቅ ሹፌር ይዘን ትላለች ማሌት እንግዲህ ሞገሴ እንግዲህ ብሩኬ እንዳይጓጎል ነው ይሄ ሁላ። እንግዲህ ጓደኛ ማለት ይሄ ነው ማለት ነው። እንግዲህ እሱ ወደ ሌላ መንገድ ወደ ሌላ አቅጣጫ እየወሰዳቸው ይገኛል። ምን ሆነ ነው ሌላ አቅጣጫ የምትወስደን? አይ መንገዱ ስለተዘጋጋ ነው እያለ እንግዲህ ሌላ አቅጣጫ እየወሰዳቸው ይገኝ። ጭራሽ ቆምክ እንዴ አንተዬ! እንዴ ምን ነው ንዳው እንጂ፣ በማለት ምንድን ነው ግራ ተጋብተዋል። መጨረሻ ላይ እንግዲህ ኮፍያውና የለበሰው ማክስ ሲያወልቅ ጊዜ ያሉበት ሁላ ሁለቱም ይፍራታና ማህሌት ፊንት ነቀሉ። ሞገስ እኮ ነው ማህሌት፣ ምን ወይኔ ወይኔ፣ ማህሌት ተበላሁ ተበላሁ፣ ዛሬ አሁንንም አስወጣኝ፣ ፖሊስ አልጠራለህ፣ አስወጣኝ ብያሉ፣ አንተ ውሻ በማለት የተበላሹ ክፉ ያሰብሽበት ቀን ነው ማህሌት ብዬ ሳልጨው አንተ ክፈተው ክፈተው አታሳብደኝ፣ ክፈተው ትላለች። ማለት ወይኔ ወይኔ ወይኔ ጉዳረገን እባክህ ክፈተው ሞገሴ። የሀገሩ ተወላጅ እስከሚያይ ድረስ ጮሂ። ሰዓቱ ደግሞ ደርሶ ብሩኬ እስከሚሳፈር ድረስ እሰራለሃለው ሞገሴ፣ አንተ ውሻ ስትል አፍሽን አትክፈች ለምዶብሽ እንደሆነ ደጋግመሽ አፉሽ ናት ትክፈቺ። አንተ እኮ ሰዓቱ እያለፈብኝ ነው፣ ክፈትልኝ እያልኩ አልፈዋል። አራት ሰዓት ነው በረረ። አሁን ደግሞ ለሶስት ሩብ ጉዳይ ነው፣ በሩ ክፈትልኝ። በፍጹም አልከፍትልሽ ሞገስ። እባክህ ክፈትልን ትላለች ፍራታ። ወይኔ፣ መቼውን የሚሳካልኝ ወይኔ። እኔ ሞገስ፣ አየሽ? የአንቺ ክፋት በማፍረስ ነው የእኔ በቀል፣ ይሄ ነው። አሁን በሩ ክፈትልኝ እያልኩ ነው፣ ስማኝ አዎ ክፈትኝ። ጀግንነት ማለት እንዲህ ነው። እኔ ለራሴ ቃል ገብቼ ነበር ምሳሌ እንዳትሞት ከሞተች ደግሞ በአንቺ ዘላለም ሽፈት እንደነበር አሁን ግን ተበቀልኩ። ሴራሽን አፈረሱ። ከዚህ በኋላ አደርሽበት ተሳፍረዋል ሄደዋል፣ በማለት እንግዲህ ጀግናው እንግዲህ ጉድ ሰራት ሞገሴ ክፈትልኝ ብያለው ትላለች። ሞገስ የተሳለቀባት እኔ እንደዚህ ነኝ ይሄውልሽ፣ በማለት እንግዲህ ኤሎ ዳጣ ይላታል። ዳጣዬ ይል እንኳን ደስ አለ ሞጌ ብሩክ ይሄድ አይደል ወፍ የለም ስልህ የለም እኮ ሁሉንም አልፎ ሄደዋል። እና በጣም ደስ ብሏታል። ዳጣዬ ይ ረበናት ቆየ እኮ ቆይቶ ይሄማ ተነስቶ ይሆናል ማለት እኮ አብራኛለች፣ አብራኛለች እንኳን ደስ አለሽ ልበል በእውነት እውነት ነ ማለት በጣም ደስ ብሏታል ማለት ነው። እንግዲህ እየተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ምሳሌ ክፍል እንግዲህ አምሳ ዘጠኝ እንግዲህ ሞገሴ ጀግናው እንግዲህ ብሩኬ ሁሉም ነገር እንዲሳካለትና ከቦሌ እስከሚወጣ እስከሚያልፍ ማህሌት ሴራዋ እንዳሴርና እና ከጀርባ እንግዲህ እንዳታደናቅፍ በማለት እንዳታስቀረው ምሳሌ ከሪፖርት ይዞ እንዲወጣ በማለት እንግዲህ ማህሌት እና ይፍራታ መንገድ ላይ ልክ እንደ ራይድ አድርጎ እንግዲህ ሄዶ እዛ ሌላ ነገር እንዳይፈጥሩ በማለት ሞገሴ እንግዲህ ይዟቸው ወደ ሌላ አቅጣጫ ይዟቸው እንደሄደ፣ ብሩኬም እንግዲህ ምሳሌ ይዟት ወጥተዋል ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ነው። በጣም በጣም በእውነት በጣም ደስ ብሎኛል እና ሁላችሁም እንግዲህ ሀሳብ አስተያየታችሁ አይለየን። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ። ኢትዮጵያ ሀገራችን ሰላም ያርግልን። እኔ እንጃ ቃላት የለኝም ዛሬ በጣም ደስ ብሎኛል ማለት ነው። እንግዲህ ማህሌትና ይፍራታ እንግዲህ ያው አፍሽ ናት ትክፈቺ። ለምዶብሽ ከሆነ ድጋሚ እንዳይለምድሽ አንተ ሰራልሃለሁ ሞገሴ ጠብቀኝ ብቻ። ቻው ቻው። ብሩክም እንግዲህ ተሳፍረዋል ሀላስ በማለት እንግዲህ ኢፍራታና ማህሌት ተሰናብተዋል። ብሩኩም ተሳፍረዋል። ሞገሴም እንግዲህ ወደ ሌላ አቅጣጫ እንግዲህ ጉዞውን ቀጥለዋል ማለት ዞር በይ ምንድን ነው መረጋጋው? ዞር በይ አልረጋጋም ጉድ አድርጎኛል፣ ተጫወተብኝ ይሄ ውሻ በማለት እንግዲህ ማህሌት ሜዳ ላይ እንግዲህ ወድቃ እያለቀሰች ትገኛለች። ፍራታ ደሞ ተይ፣ ራስሽን ተረጋጊ፣ ምንድን ነው እንደዚህ የምትሆኝ በማለት አንተ ውሻ ሰራልሃለው፣ ጠብቀኝ እኔ ያለቀን በፍጹም ሞገስ ያጉል አድርጎኛል። እኔ መቼ ይሆን የሚሳካልኝ በማለት እንግዲህ ዳጣዬና ቅድስት በደስታ ቤቱ ተሞልተዋል። ሁለቱም በጣም ደስ ብሏቸዋል ማለት ነው። እኔ በቃ ቃላት የለኝም ትላለች ቅድስት። እኔ በጣም ደስታ ተሰምቶኛል በቃ በማለት ሁለቱም እንግዲህ ቤቱ ቀውጦታል ማለት ነው። ቅውጥ አርጎታል ቤቱ ማለት ነው። እኔ ግን እንደዚህ አስቤ አላቅም ትላለች ቅድስት እንግዲህ በጣም ደስ ብሏቸዋል። ከዳጣዬጋ ማለት ነው ዛሬ ሞገሴ ባይተባበረኝ ኑሮ አይበርም ነበር እንዴ! በጠዋት እኮ መኪና ተውሶ ቦሌ ነው ብሎ ጉዳ አረጋቸው እንዶ ምን አይነት ሰው ነው። በጣም በጣም ውለታው እንዶ ፈጣሪ ክፈለው ትላለች ደ ቅድስት እንዶ በራቸው ላይ በጠዋት ሄዶ እኮ በራቸው ላይ ጠብቋቸዋል። ግን በጣም መልካም ሰው ነው ግን ቅመሟ። ለምንድን ነው ግን ሞገስ ማጠብሹ እንዴ? ሉላን ረሳሻት እንዴት? እላለች ቅድስት እና ባትኖር ልጠብሹ ነበረ። ኧረ እንደው እንደዛ አስቤ አላቅም። ተይ እንጂ ዳጣዬ ትላታለች። ቆይ አንቺ ግን ለምን አጀነጅኘው ወንድሜ ቢሆንስ ስትላለች፣ ማለት አየሽ እኔ እኔ የምሰቃየው ስቃ ይሄን ነው በማለት ሞገስ ወንድሜ ነው ባስበው ኑሮ ቀድሞ አይምሮ ላይ ምን እንደሚመጣ ታውቂያለሽ? ትላለች ወንድሜ ቢሆንስ የእናቴ ልጅ ቢሆንስ ብዬ አስባለሁ የሚለው ጥያቄ አይምሮ ላይ ይመላለሳል። በማለት እንዴት ሊሆን ይችላል? እንዳልሆነስ በምን እርግጠኛ ሆናለሁ? እኔ ወንድም ይኖረኝ አይኖረኝ በፍጹም አላውቅም። የታውቃለሁ ብለሽ ነው በማለት እንግዲህ ሌላ ሀሳብ ውስጥ ገብታለች ዳጣዬ። ቅድስትም ግራም ተጋባች። እንዴት እንዴት ሊሆን ይችላል? በምን ታውቂያለሽ? በማለት እንግዲህ መልስ አላታለች ማለት ነው። እንግዲህ አሁን እንግዲህ ዝናና ማሌት ቆይ እናንተ የምትገብበት መኪና እንኳን ምን አይነት እውሮች ናቸው አታቁም። እንደ ኢፍራታ ናት፣ እቺ ፍራታ ቅድመ ያየችው ዝምበ አንቺ ጥፋትሽን አታምኝ? የራስሽን ጥፋት ወደ ሌላ መለጠፍ የደካማ ባህሪ ነው። የደካማ ሰው ባህሪ ነው። እሺ ምን ላድርግ? ራይድን እኮ ብላን ነው የገባን። እኔ በዛ ላይ ተሸፋፍነዋል፣ እንዴት እንወቀው? እንግዲያውስ ጥፋቱ የራስሽና የራስሽ ነው። ስለዚህ እኔ ብዙ ነገር ጥረት አድርጌያለሁ። ስለዚህ አንቺ ምንም ነገር ጥፋቱ የራስሽ ነው። ምንም አረጋልች፣ ምንም የእኔ ጥፋት የለብኝም፣ በፍጹም አንተ ማይቻልኩ አድርገሃል፣ ዝና እኔ ምን አጠፋው ትላለች መሀሌት። ለሊቱ እንቅልፍ አልተኛሁ፣ ለሊት ተነስቼ ነበር። ያ በሞገስ ነው ጉድ የሰራኝ። ለማንኛውም ነብሩ ካሸንፎሻል፣ ይሄ ነገር በፍጹም ማመን አለብሽ። የተሸነፍነው ሁላችንም ነው ትላለች እንግዲህ ለዝና። ኧረ አታስቂኝ መሀሌት፣ እኔ ዝና ነኝ እንደምሸነፈው በዋናነት ጫወታው ስትጫዎቼ አንቺ ነበር ግን ተሸንፈሽ አላልሙኒ ማመን አለብሽ። ስለዚህ በቅርቡ ደግሞ እንዴት አድርጌ እንደማጠፋው ታያለሽ። ሞገስ ያንተ ጥላት ብቻ አይደለም የእኔም ጭምር ነው። ስለዚህ ጥላት ጠላቴና ጠላቴ ሞገስ ነው። ሞገስ ጥላት ጠላት ከዱሮም ጠላቴ ነው። ብሩክ ልጁን ይዞ ሲመጣ የሞገሴ መቃብር ላይ መቆም አለበት። እንግዲያውስ አትነፋረቂብኝ እንዴ! ምን ነካሽ? ለቅሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። እንባሽን ዋጥ አርገሽ ያስለቀሱሽን ሰዎች ማስለቀስ አለባቸው ማለት ማስለቀስ አለብሽ። ምንድን ነው? እኔ ሞከርኩ ሞከርኩ ምንም አልተሳካልኝም። ይሄ ዝና እኔ ምን ማድረግ አለብኝ? ዝና እሺ በማለት በቃ አትነፋረቂ እንዲህ ስለዚህ አንተ እያለህ ነው ብሩክ ሀገር የወጣው አንተ እያለህ ነው ቤቴን የሸጠው አንተ ምንም ያመጣህልኝ ፋይዳ የለም፣ ምንም ያመጣልኝ ነገር የለም ትላለች ማህሌት ማለት ነው። እኔ በህይወት ማየት ምፈልግ ምሳሌ ደህና መሆን ነው። አሁን እሷ መጥታ ቤቱ ፋርጌ ጠብቄ ማየት ነው የጓጓ። በቃ ሌላ የምትፈልጊው ነገር የለም ትላይ ዳጣይ። በቃ እኔ የምሳሌ ደህንነት ብቻ ነው የምፈልግ። ቅድስት ትላለች ሰላም የመልሳቸው በማለት እንግዲህ ግን ትላለች ዳጣዬ እኔ መደሰተው መቼ እንደሆነ ታውቂያለሽ? ትላታለች የወለደችን እናቴ ሳያት ነው የወለደችኝ እናቴ ሳገኝ ነው ትላለች ዳጣዬ። በቃ እሷ ያየው ቀን በጣም እደሰታለሁ። ቅድስት ፎቶዋን እንኳን ባይ ትላለች ፎቶዋን እንኳን ባየው የዛ ቀን በጣም እደሰታለሁ። እሱ ካለ ታገኛታለች ደግሞ ከቤት እንዳትወጪ እኔ ነኝ ደግሞ ከቤት ማልወጣው አው የጋሽ መሄት ሲያውቁ እነ ዝና ሊያጠቁሽ ይችላሉ እነ ማህሌት አለቻት ማህሌት ለብቻዋ አትመጣም ደግሞ ለኔና ለአንቺ አትተኛም ጋሽ ከቤት እንዳትርቁ ብሎናል ችግር ከተፈጠረ ለፖሊስ ጥሩ አረ ፖሊስ አልፈልግም እኔ ትላለች ዳጣዬ እንዴ ዝና ይምጣ እንጂ እኔ ለማንም አልፈራም ለማንም አልጨነቅም በማለት ደግሞ አንቺም ውጭ አድራሉ ምናምን ማለት አይቻልም፣ ትቼሽ አላድረመሽ ትላለች። እንዴ ጭራሽ ለእኔ ያስበሽ ነው ለራስሽ ነው እንጂ በማለት እንግዲህ ውጪም ማምሸትም አደርም የለም እያለች ከአሁን እያስጠነቀቀቻት ትገኛለች። ይኸውልሽ ማለት ይኸውልሽ፣ እኔ ብኖርም በዋናነት ጉዳዩ ያሸ አንቺ ነሽ። ለዝን እኔ ያጠፋሁት ነገር ምንም የፈጠርኩት ጉዳይ የለም። ፈትፍቼ ያቀረብኩልሽ፣ ላጉርስሽ። ሁሉም ነገር የራስሽ ጥፋት ነው። እኔ ምን አደረግኩኝ? እኔ ምን አግብቶኝ? እስቲ እስቲ ንገሪኝ፣ እኔ ምን አደረግኩ? አይ ምንም የለም የራሴ ጥፋት ነው ትላለች። ማለት አዎ፣ ጥፋትሽን እንደዚሁ ማመን አለብሽ። ጥፋቱ ማያምን ሰው ጥሩ አይደለም። አሁን ምናደርግ መሰለሽ፣ በእኔ ስር ሆነሽ ሞገስን ማጥፋት ማጥፋት አለብሽ። ቃል የተገባባ ነው። አረሳም ቤቱ ቶሎ እንዲገዛልሽ ግን አትፈልጊ ማለት እንደ ያ የጓጓሽለት ቤት ያ ቆንጆ ግን ስለዚህ ይሄ ነገር የሚሆነው ሞገስን ሲጠፋ ብቻ ነው። አሁን ማንም የለም፣ ብሩክ ሳይመለስ ሁሉም ነገር መጨረስ ማጠናቀቅ እንችላለን። አሁ እሱ ነው እኮ እምልሽ ዋና ዋና ሞገሴ ነው ማጥፋት ያለብን በማለት ጫካ ውስጥ ነብር እንዳይወፍ እየተንጫጩ ነው የሄዱት። ሁሉም ነገር አዘጋጅ ያመጣልሃለሁ። ምንም የምታመጩ ነገር የለም። ሞገስን እንዴት አድርጌ እንደማጠፋው እኔ አውቃለሁ። ከአንቺ የሚጠበቀው የምልሽን ብቻ ማድረግ ብቻ ነው ብቻና ብቻ ነው። ስለዚህ ተግባባን፣ ገባሽ? እንግዲህ እሺ ብላለች። አሁን እንግዲህ ደግሞ አሁን ሞገሴን እንግዲህ ለማጥፋት እንግዲህ ሁለቱ እያሴሩ ይገኛሉ። ዝናና ማህሌት ይፍራታም ጭምር ማለት ነው። እንግዲህ ሞገሴ ቀናና መልካም እንግዲህ ሰው ነው። እንግዲህ አንቺ ሞጌ እንዴት ነሽ? ትላለች ዳጣዬ፣ እንዴት ነሽ? ሰላም ነው ወይ? በቃ ይሄ ቦታ ቃ ምንም በቃ አትተዩም ሳ እዚህ ቦታ ነው መዋያሽ ማደሪያሽ። ደስታይ እያጣጠምኩ በእውነት አጣጣም። እነ ብሩክም በሰላም ገብተዋል። አንተ እንዴ፣ አየር ላይ ስንት ሰዓት እንደቆዩ ታቃል? የዘጠኝ ሰዓት ተኩል ቆይተዋል። አዎ፣ እንዴ፣ አዎ፣ ዘጠኝ ሰዓት ተኩል እኮ ነው በረራ። ሄደሽ ታቂያለሽ፣ እንዴ የዛሬን ያደርገው እንጂ፣ እንዴ ያልሄድንበትና ያላየነው ሀገር እኮ የለም። እንዴ፣ በጣም ከባድ ሰው ነህ፣ በጣም ከባድ ሰው ነህ። እንዴ፣ ዘጠኝ ሰዓት ተኩል ሁላ መንገድ ላይ አየር ላይ በማለት ከባድ ሰው ነበርኩ፣ እንደ አሁን ያደርገውና የዛሬ ነው ያደርገው። እድሜ ለክፉ ሰዎች ይሄው ሁሉም ነገር እንደዚህ አርጎ አስቀሩኝ፣ ሜዳ ላይ በቃ። ሉላ ነረሳት? እንደ ሞገስ፣ ለምን ለምን መረሳት ከዳጥ፣ እንዴ ተረሳት አለው። ዳጣይ ምን ማለትሽ ነው? እንደ ሉላ ምትረሳስ ሰው እኮ አይደለች። ማቅም አጥቼ እንጂ አረሰዋትን በፍጹም። ስልኳ አይሰራም። ደውለህላት አታቅም? ከዛ ቀን ጀምሮ ዝግ ነው እኮ አይሰራም፣ እምቢ ብሎኛል። ወይ ይሄን ነገሯት ይሆናል። የት ይታወቃል። ይወዳታል አላልከኝም እንዴ ሰው የሚወደው እኮ አይገልም። ትላለች ዳጣዬ። አይ እኔና ዝናኮ፣ እኔ ሉላ በጣም ወዳታል። እሱ ግን የሚወደው ራሱ ነው። እሱን መቶ ይገላታል። ደግሞ ይገላታል? እና ገላታል ማለት ነው? እስካሁን ገላት። የገደላት ይመስልሃል እንዴ? ወይም ገሏት ይሆናል፣ አይታወቀም። ወይም ቤት ቆልፎባት ይሆናል እሱ እኳ አረመኔና ጨካኝ ነው። እና ዝም ነው የምትለው ዝም አላልኩም ዝም አላልኩም። እስከ ሞት ድረስ መስዋዕትነት ልሆንላት ቃል ገብቼያለሁ ዝግጁ ሆኜ። እና ዝና ልትገጥመው ነው? አዎ ከዚህ በኋላ ህይወት የለኝም። አንዱና አንዱ ይለይልናል። አንድ ነፍስ ብቻ ነው እያስኩ እኔ ዘላለም የማፈቅራት ነው፣ ነፍስ የምሰጥ እንደ አሁን የማደርገው አሁን የሚሆነ ነው የምነግርሽ። ረተው ሞገስ የረተው በስሜት ብቻ ችግር ውስጥ መግባት የለብን። በዛ ላይ ብቻህን። አሁን እንኳን አጠገብስ አንቺ ከጎን ያትሆኝ ከጎን እንኳን ለመሆን ይከብዳል። ባይን ከኋላ አቆማለሁ፣ ከጎንማ መሆን አልችልም። ትላል ዳጣይ። እንግዲህ ሞገሴ ስለ ሉላ ገሏት ይሆናል ወይ በርቆልፎባት ይሆናል እያለ ነው። ኡፍ! በዚህ ወር ቤት ክራይ አትከፊልኝም። ትላል ዳጣይ። ከቤት ክራይ ነው ማስወጣሽ። ሁሌ ተስፋ ብቻ፣ ሁሌ እመኝ አሁን አሁን አሁን ይሳካል። ዝና ከምታስቢው በላይ ሀብታም ነው። ገዝቶ እኮ ቤት በስሜ ካደረግልኝ ምንም አያመጣም። እና ሞገሴ ልትገሉኝ፣ ልትገሉ እንዴ? ልትገሉት ነው አትበይ፣ ልታስወግዱት ነው አትበይ። በየቀኑ ግን ወንጀል ውስጥ ግን እየገባሽ ነው እንዴ? ስለዚህ ሞገሴ አይቀርለትም። ይሄ ግን ይሄ ነገር ግን ቢቀርብሽ ይሻላል። አንቺ ዝና መጠቀሚያ እያረገሽ ነው እንዴ? እኔስ እሱ ማጥፋት ምክንያት የሚሆነ የለኝም። ቃና እኮ ቪዲዮ ለቆ በአደባባይ እያወረደኝ ነው እኮ ሞገሴ። ስለዚህ ይሄ ድል የኔ ነው። ሁለት ድንጋይ በአንድ ወፍ ነው። ዝና ቤት ይገዛልኛል፣ ጠላቴ ማጠፋለሁ። ሞገስን ነው ማጠፋው በማለት የፍራታ ደግሞ ተይ አንቺ ወንጀል ውስጥ እኮ እየተሳተፍሽ ነው፣ አግባብ አይደለም፣ በኋላ ችግር ያመጣብሻል ብላ እየለመነች ትገኛለች። ማህሌት ደግሞ ተይ ምነካሽ እንዴ እኔ እኮ ጠላቴ ማጥፋት አለብኝ፣ ሞገሴ ዝና ደግሞ ሀብታም ነው፣ ሁሉም ነገር አለው። ስለዚህ ቤት ይገዛልኛል፣ ሞገሴም ደግሞ ማስወገድ አለብኝ በማለት እንግዲህ ከይፍራታ ካየተከራከሩ ነው። ይፍራታ እና ሞገሴ ልትገዩ ነው ስትላት አይ ልትገዩ ነው አትበይ ልታስወግጅ ነው ማለት አለብሽ። በማለት እንግዲህ አሁን እንግዲህ ሴራው ደግሞ ወደ ሞገሴ እንግዲህ ሞገሴን እንግዲህ ለማጥፋት ዝና በአንድ በኩል፣ ማህሌት በአንድ በኩል ከይፍራታ ጋር ተቀናጅቶ ሶስቱ እንግዲህ እያሴሩ ይገኛሉ ግን ያም ሆነ ይሄ እንግዲህ ብሩኬ ምሳሌ ይዞ ሄደዋል። እንግዲህ ምሳሌ እንግዲህ ታክማ ድና እንግዲህ የምትመለስ ይሆናል። እንግዲህ መልካም ነገር እና ጥሩ ነገር ምንሰማ ይሆናል ማለት ነው። ቤተሰቦች እና እንግዲህ የኤፍራታ እና ደግሞ የማህሌት ጉድ ማለት ነው። ግን ኤፍራታ ግን ጥሩ አይደለም፣ ወንጀል ውስጥ እየገባሽ ነው አሁን ሞገሴ ለመግደል ማሰብ የለብሽም ያለቻት ነው እንግዲህ ቤተሰቦች መጨረሻው ምናየ ይሆናል።